ጠኛ ድንጋይ መንገድ እንሰራለን ማለት ሌሎች ስራዎች መጀመሪያ መሰራት አለባቸው ማለት ነው። በግራና በቀኝ የውሃ መፋሰሻዎች፣ የደረቅ ቆሻሻ ማስወገጃ፣ የፈሳሽ ቆሻሻ ማስወገጃ መሰረተ ልማቶች አብረው ነው የሚሰሩት ማለት ነው። እነሱ ስራዎች እንዲሰሩ ይደረጋል ማለት ነው። ከዛ ቀጥሎ ለግሪን የሚሆን ቦታ ባለበት አካባቢ ደግሞ ለግሪን እንዲሆን የማድረግ ድሾችን የመቅበር እና መሬቱን በዛ መሰረት አስተካክሎ አብቅቶ ካመጡ በኋላ ያንን ያዘጋጁትን ስራ ትክክል መሆኑን በማረጋገጥ ላይ የተመሰረተ ደግሞ ሀብት ከመንግስት የሚለቀቅላቸው ሀብት አለ። 6535 ነው። 65 በመቶውን እነሱ ያዋጣሉ። ለአንድ ከባቢ ልማት ማለት ነው፣ በፕሮግራሙ ለተያዘው። ስለዚህ ያ ደግሞ በአሰራሩ መሰረት መግባቱ ሲረጋገጥ ባንክ የባንክ ስሊፖች ተረጋግጠው እነዚህ ይለቀቅላቸዋል። ቀሪ ስራ ይሰራል ማለት ነው። ይሄ ስራ ካለቀ በኋላ ደግሞ መንገዶች፣ ኮብልስቶን ድንጋዩን እራሱ የተጠረበውን ድንጋይና የሚያነጥፉና ፊኖ የምትባለው ገብቶ መንገዶች ያነጥፏል ማለት ነው። አንዱ ነው ማለት ነው። ሁለተኛው እዛው እያለ የምንሰራቸው ደግሞ ጠጠር መንገድም እንሰራለን ማለት ነው። ደግሞ እነዚህ ስራዎችን ለመስራት የግዴታው ብር ያስፈልጋልና፣ ብሩም 35 65 በሚባለው 65 ኦልሞስት እዚህ አካባቢ ብቻ ያለ የቆምንበት ቦታ ወደ 25 ሚሊዮን የሚፈጅ ጠቅላላ ማለት ነው። 35 65 ከዛ ሰዎቹ ወደ 10 ምናምን 20 ምናምን ሚሊዮን ወደ ኤ አካውንት ወደ እኛ አካውንት ገብቶ በዚህ ልክ ስራዎች የተሰሩበት ነው ማለት ነው። ስለዚህ እንደ አጠቃላይ ግን የተሰሩ ስራዎች እጅግ በጣም አመርቂና ደስ የሚሉ ስራዎች ናቸው እንደ ዘንድሮ የተሰሩት።